ሀይጋ ሰዎች፣ ሰላም ጤነስተለን። ምሳሌ ቀጣይ ክፍል መድብል ብሩክን እየፈለገ ይገኛል። ብሩክ አሁንም አልተገኘም። ማሀሌት እንግዲህ አሁንም ሌላ ችግር ልታምጣ ነው፣ ምሳሌን የሆነ ነገር ለማድረግ እንግዲህ። እዝናን እያዳመጠች ተነስታለች። ምሳሌ ግን ምንም ባትሆን ብሩክም ወደ ብልጁ ተመልሶ ቢመጣ መልካም ነው። ዝና ምሳሌን የሆነ ነገር እንድታደርግ እየነገራት ነው። ማህሌትም በደስታ ተቀብላለች። ይሄ ነገር ጥሩ ብላችሁ ታስባላችሁ? ምሳሌ ከዛ ሁሉ ህመም ከዛ ሁሉ ጭንቀት ድና ወደ ራሷ ተመልሳ አሁን ደግሞ መሀሌት ሌላ ችግር ልታመጣባት ነው። ነገር ግን ከቤት እንዳታስወጫት ትምህርት ቤት እንዳትሄድ አንቺም ከቤት እንዳትወጪ ብሏታል የብሩክ ወንድም። ቅድስት ምሳሌን ከቤት ማስወጣት የለባትም በደንብ በጥንቃቄ መጠበቅ አለባት። ምክንያቱም መሀሌት ምሳሌ ልትጎዳ ስለምትችል መሀሌት የምታያት ገንዘብ ብቻ ነው ሌላ ነገር ምንም አይታያትም። ቤቱንም ለመውረስ አሁንም ለቤቱ አልተኛችም። ምክንያቱም ብሩኬ ቤቱን አልሸጠም፣ ልጅቷን እያሳከማት በሌላ መንገድ ነው። ብሩኬ በጣም ትልቅ ችግር ውስጥ እንዳለ ይታወቃል፣ ምክንያቱም የምውዳትን ምሳሌ እንደዛ የሚሆንላትን ልጅ ጥሏት አንድ ቀንም አያድርም ብሩኬ ግማሽ ቀንም አይቆየም? ነገር ግን ስንት ጊዜ ሆኖታል፣ ከቤት ከወጣ ወደ ቤት አልተመለሰም። ስለዚህ ብሩኬ ምንድነው ችግር ውስጥ እንዳለ ያስታውቃል ማለት ነው። መድብል በጣም ጀግና ነው፣ ጎበዝ ነው። ሞገሴም ድፍረት እንዲያገኝ አድርጎታል። ሞገስ ከአገር ለመውጣት ነበር የሐሳቡ ነገር ግን አሁን የብሩክን ወንድም ካገኘ በኋላ አይዞክ አንተ ወንድ ልጅ ነህ፣ መፍራት የለብህ። ከቤትም መውጣት አለብህ። እስከ መቼ ድረስ ተደብቀህ ትኖራለህ? ተደብቀህ ከቀጠልክ እነሱም ማስፈራራታቸውን ይቀጥላሉ። ዝናም አይለቅም። ስለዚህ ይለይለት፣ አትፍራ ብሎታል። እኔም ከጎነኝ፣ ስለዚህ የትም አትደበቅ። እስከ መቼ ድረስ ነው እያለው ነው ስለዚህ ሙጉስ ጉልበት ያገኘ ይመስላል። ሙጉስ ወንድሜ ነው፣ አብሮ አዳጌ ነው። ብሩክ ጥሩ ሰው ነው። ምን እንደሆነ ማወቅ አለብኝ? ከሀገርም አልወጣም ብሏል ሙጉስም። ስለዚህ ስለዚህ ሙጉስ ከብሩክ ወንድም ጋር ሆኖ ዝናን የሚያሸንፍ ይመስለኛል። ምክንያቱም ዝና መሸነፉ አይቀርም። ነገር ግን ብዙ ጋርዶች፣ ብዙ ሰዎች ከጀርባ ሊኖሩት ይችላሉ። ምክንያቱም ዝና ብቻውን አይደለም። ብዙ ሰዎች ይኖሩታል ብዬ አስባለሁ። ከብዙ ሰዎች ጋር ይሰራል፣ ይገናኛል ብዬ አስባለሁ። ማህሌት እንዲሁም በደፈና ነው ከዝና ጋር እየሰራች ያለችው ብዙ ነገሮችን አይነግራትም። ብዙ ነገሮችን እሷ ብቻ አይኗ ብር ላይ ቤት ላይ ያንን ብቻ ስለምትፈልግ ነው። ማሌት ማሌት በብዛት ዝና ምን እንደሚሰራ የት እንደሚውል ምን እንደሚያደርግ፣ ብሩክንስ ዝና አፍኖት ከሆነ ዝና አስቀምጦት ከሆነ አታውቅም። ብሩክ ጠፍቷል፣ ብሩክ የለም የሚባል ብቻ ነው የምሰማው። ስለዚህ ብሩክ ብሩክ መጥፋቱን ዝና ያውቃል ብዬ አስባለሁ ነኝ። ምክንያቱም በሚገባ ያውቀዋል። ስለዚህ መሀሌት እንግዲህ መሀሌት ከተያዘች ምናልባት ዝና በሷ ማነው ብሩኬት እንዳለ ዝና በእሷ መስመር ይያዛል ወይንም ደግሞ ይገኛል ብዬ አስባለሁ። ስለዚህ ውድ ቤተሰቦች ብሩክ እንዲመጣልን ጸሎት አድርጉ። ብሩክ መመለስ አለበት፣ ለልጁ ስል ቅድስትን በሀሳብ ሞታለች። ቅድስት ቆጨቷታል የኔ እናት። መልካም ጊዜ እና መልካም ቆይታ ብንላችሁ የሞዳችሁና ማከብራችሁ ቀጣይ እስከምንገናኝ መልካም ምኞታችሁ ብሩክ በሰላም ይመለስ በደህና ይምጣ እያለን ምኞታችን እየገለጠን እንጠብቃችኋለን ማለት ነው። መልካም ጊዜ፣ ቻው።